ይሄን ልበሽ፣ የናተ ልበሽ ስለምለብስ ብቻ ነው። ሰላሙ አሌይኩም ወራህመቱላህ ወበረካቱ። ውዶቼ ፊቴን ተጣጥቤ ነው። በነገራችን ላይ ፊቴን ተጣጥቤ ነው። እናላችሁ ዛሬ ቢጃማ ልብሼ ነው ከተማ የሚሄደው እና ሰው ምን ይለኛል፣ ሀቢ ምን ይላል የሚለውን ነገር አብረን እናያለን። በነገራችን ላይ ፊቴ እርጥበቱን ካዳረኩት ጭምድድ ያደርገኛልና እንደዚሁ ረጠብ እንዳለ ግርስል ይቀባውና ከዛ ሄዳለሁ ማለት ነው። ትንሽ ጠቆር ቢያደርግ እንጂ ሌላ ምንም አያደርግም። ጥሩ ሞይስቸራይዘር ነው። በነገራችን ላይ ግሪስሊ እና ቢጃማ ለብሰን እስኪ ከተማ እንሄድ ሰው ምን ይለኛል የሚለውን ነገር እናያለን። በነገራችን ላይ ቢጃማ ልወድን ቢጃማ ልብስ ምናምን ስላችሁ አንዳንድ ሰዎች ትናደዳላችሁ። አትናደዱ። አለመውደድ መብቴ ነው። መብቴን አክብሩልኝ። እኔ ቢጃማ ስለብስ በቃ የታመምኩ የሆነ ነገር የጎደለብኝ የቸገረኝ ነው የሚመስለኝ፣ ብያችኋለሁ። ስለሆነ ዛሬ እስኪ ለብሼ ሂጄ ሀቢብ ምን ይላል የሚለውን አብረን ያለን እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁ ተከተሉ። እስቲ እንግዲህ እንደምታዩኝ እየሄድኩ ነው። በነገራችን ላይ እኔ ራሴ አዲስ አዲስ ሆንኩኝ ዘለኝ የሆነ ነገር ስላለመደብኝ ማለት ነው። አለ መደብኝ እንደዚህ ፒጃማ እሺ፣ አለ መደብኝ። ለዛ ነው ከቤት ወጣሁ። እንግዲህ ባጃጅ ተራ እሄዳለን። ጠብቁት ባጃጅ የለም መሰል፣ በእግሬ ባላ ቃጠንኩት። ደግሞ የባህል ልብስ ይዣለሁ፣ በትዕዛዝ የተሰራ ነበረኝ ለሰው የሚሰጥ ያንንም ይዣለሁኝ። ባጃጅ ካገኘሁ በባጃጃችን እንሄዳለን። ባጃጅ ካጣን እንግዲህ በእግራችን እየጠሰጠስን እንሄዳለን። ይደክማል ግን መንገዱ፣ መንገድ መንገድ መንገድ ያደክማል። እንግዲህ ዛሬ እንደምታዩኝ በቢጃማ የወጣሁት ከቤት ከቤት ራሱ ቢጃማ አይገኝም። ባለፈው ሰአዳ ጋር ነው የገዛሁት፣ ሶስት ለእሷ ሶስት ለእኔ። እስኪ ዛሬ ለብሼው መጥቻለሁ። አቶ ሀዲስ መርሲያይ ምን እንደሚል እናያለን። እስከ መጨረሻው ድረስ አባችሁ ነው። ጠረጴዛችንንም ቼክ አድርጉት። እስኪ ራሴ ሊበ

ቤት ቢጃማ ታዚ አምሮብኛል አልኳለማ። ምንጣ እኮ ታዲያ ምንድን የገረመ ከተማ ለብሼ ስመጣ ቢጃማ እና ፍሪ ምን አገናኘው ሰውነት? እኔ ቢጃማ ዛሬ? ሰው ሁላ ቢጃማ እየለበሰ እኔ ማን

አይደለም የሆነ ጠልታ ሆኖ። በፊት እኮ ግን ይህን ልበሽ፣ ይህን አትልበሽ ብለኸኝ አታውቅም። ለካ አንተ ምትወደውን ስለምለብስ ብቻ ነው ማለት ሆነ። ያ ምንድን ነው፣ በተደጋጋሚ ያላደረግሽው ነገር እንደ አዲስ የሚታየው እና አሁን ይሄ በቃ ቤትም ለብሽ ስለማላውቅ አዲሶ ነበር። እሺ፣ ቤት ቤት ስልበስ ልጀምር ጃማ

በሁለት አይነት ዘር ተሰርቷል። ይሄ ሰላሳ ፊትነት ነው። ኖርማሊ ሀያ ፊትነት ራሱ ብታሰሩት እንዴት እንደሚያምር ማለት ነው። በጣም ነው የሚያምረው። ያው የኛ መጅሊስ አስተማማኝ እንደሆነ ብዙዎች ምስክር ናቸው። ስራችን፣ ስፌታችን ሁሉም ጥርት ያለ ነው ነው የሚባለው። በአካል ደግሞ ብትመጡ ለጥ ትወዱታላችሁ። ስራችንን በጣም ቆንጆ ነው። እስኪ ረ ሀቢብ መጅሊስ ስራ ግን እንዴት ነው? ምን አይነት ሰው ቢሰራው ትላለህ? መጅሊስ ስራ ለምን ሰው ትግስት ለሌለው ሰው ለሶብረኛ ነው የሚሆነው። ሸክም ምናምኑ ከባድ ነው። በዛ ላይ ደግሞ ግማሽ ብር ስለሆነ የሚሰጣህ፣ አብዛሀኛውን ብር አንተ ነህ አውጥተህ የምትሰራው ቦንድ ዳስ መጥተህ ጨርቅ ገዝተህ ሁሉን ነገር ያው ካለቀ በኋላ ነው እነሱ ቀሪውን ብር የሚሰጡ፣ እና ለዛ ደግሞ ካፒታል ያስፈልጋል። ማለት አንዳንድ ሰው መጅሊስ መስራት የሚፈልጉ ስላሉ በዛው ምክርሽን ብትለግሳቸው ብዬ ነው። አሁን ባለፈው አንዷ ጠይቃ የነበረ የት ነው አቀስታት ትበል ብቻ የሆነ ሀገር በወንድር መጅሊስ ለመጀመር ፈልጌ ነበር፣ ምንድነው የሚጠበቅብኝ ስትለኝ መጀመሪያ ሰራተኞች የሚሰሩልሽ አዘጋጂ አልኳት። ለምን እሷ ብቻዋን ሙያ ከለላት ድንገት መጀመር ከባድ ነው። በዛ ብዬ እንደዛ ያሳያችሁታ ምንድን ነበር? የሆነ ግጥም ነበር። ምን ምን የሚልስ ይተኩስ ማማሩ የሚል ነው እንጂ አ ቡሄና ቡሄ በሉ ነው። ቡሄና ቡሄ በሉ የቡሄ ዕለት አለውለከት ይባልና፣ ከዛ ምንድን ነበር? ለመተኮስማ፣ ሁሉም ይተኩሳል፣ የኔ ሀቢብዬ አንጀት ይበጥሳል፣ የዚ ቤት የዚ ቤት አለቃ አንጀት ይተበጥሳል ይላሉ። እና ነው በጣም ግን እነዚህ ጠረጴዛዎች ከሌ ከእስከ ዛሬ ጠበቃላሉብህም አልጠነከሩም። አልጠነከሩ ጠረጴዛ እኮ ለዛ ነው እንጂ እኔ በፊት የማውቀው ጣውላ ኮምፒስታቱ እንደነበረ ነው። አሁን ጠንክር ብሏል፣ ጣውላ ሆኗል፣ አሪፍ ሆኗል ማለት ነው። በጣም ዋው! እንደዚህ ከሆነ አሪፍ ነው። ማሻላህ፣ ደስ ይላል። እና አሁን እንሄዳለን ወይስ ይሄን ሳጨርስ አትሄድም? ኧረ እኔ አንተን ጥዬ አልሄድም፣ አንተን ጥዬ አልሄድም። እንደ እንደ ትዳር ቀልድ ነው። ትዳር መጠባበቅ ነው። አንተ ትብስ፣ አንቺ ትብስ ነው። አንተን ጥዬ ሂጅ እራስ ልበላ ነው። በዛ ላይ አራስ ልጅ ነው ያለ የብታለቅስ ኖርማል ነው። አራስ ልጅ ሁሌ እንዳረቀሰ ነው ትላለህ። እና ሂጅ አልከኝ እሺ